ሰላም፣ የተከበራችሁ የኢፌዴሪ መከላከያ ሠራዊት የዩቲዩብ ቻናላችን ተከታታዮች ወቅታዊ ሰራዊታችንን የተመለከቱ መረጃዎችን አድርሳችኋለሁ። ውጤታማ የተልእኮ አፈጻጸማችንን የስነ ምግባር ጥሰትን፣ ብልሹ አሰራርንና ሙስናን በመከላከል ልንደግም ይገባል ሲሉ የመከላከያ ሰው ሀብት አመራር ዋና መምሪያ ኃላፊ ሌተናል ጀነራል አጫሎ ሸለመ ተናገሩ። የመከላከያ ስነ ምግባር መከታተያ ዳይሬክቶሬት ከሁሉም የተቋሙ ክፍሎች የስነ ምግባር መከታተያ አመራሮች ጋር አመታዊ የስራ አፈጻጸም ውይይትም አድርገዋል። በማጠቃለያው መርሃ ግብር ላይ በክብር እንግድነት የተገኙት የመከላከያ ሰው ሀብት አመራር ዋና መምሪያ ኃላፊ ሌተናል ጀነራል አጫሎ ሸለመ ዳይሬክቶሬቱ ተቋሙና ሰራዊቱ የስነ ምግባር ስህተትን ብልሹ አሰራርን እየታገለ ተልእኮውን በብቃት እንዲወጣ ከፍተኛ አስተዋጽኦ እያበረከተ ነውም ብለዋል። ሰራዊቱ የሀገራዊ ተልእኮውን ውጤታማነት ሙስናና ብልሹ አሰራርን በመታገል መድገም ይገባል ያሉት ጀነራል መኮንኑ ቀጣይም በስልጠና በሀብት ምዝገባና በሌሎችም የተገኘውን ውጤትና እውቀት በማካፈል በቅንነትና በታማኝነት ሀገርን ማገልገል እንደሚገባም አሳስበዋል የመከላከያ ስነ ምግባር መከታተያ ዳይሬክትሬት ዳይሬክተር ኮሎኔል አዲሶ ሽፈራው እንዳሉት ሁሉም የተቋሙ አባላት የሙስና ወንጀሎችን በማወቅ ሀገርንና ተቋሙን ከሙስና ስጋት መጠበቅ የሚችል ና ሙስናን እንዲጸየፍ በማድረግ ቀጣይ ተልእኮን በስኬት ለመፈጸም እንሰራለንም ብለዋል ዳይሬክትሬቱ በስልጠና በሀብት ምዝገባ ና በሌሎች ላገኘው ውጤት ድጋፍ ላደረጉ የፌዴራል ስነ ምግባር ና ጸረ ሙስና ኮሚሽን ና ለተቋሙ ክፍሎች ምስጋና ያቀረቡት ኮሎኔል አዲሱ ከባለድርሻ አካላት ጋር በቅንጅት የመስ የመስራት ሂደት ተጠናክሮ እንደሚቀጥልም ነው የተናገሩት። የስነ ምግባር መከታተያ ዳይሮክትሬቱ በበጀት ዓመቱ ድጋፍ ላደረጉና የተሻለ የስራ አፈጻጸም ለነበራቸው ክፍሎች እውቅናና ሰርተፍኬትም አበርክቷል። የእዙ ከፍተኛ አመራሮች ለስልታዊ አመራሩ በትግል ውጣ ውረድ የካበተ ልምድና ተሞክሯቸውን በማካፈል ብቁ ተኪዎችን የማፍራት ተግባር ላይ ትኩረት ሰጥተው እየሰሩ ነው። በማዕከላዊ እዝ የሰራዊት ማሰልጠኛ ማዕከላት የእዙ ከፍተኛ የሰራዊት አመራሮች ተገኝተው በስልጠና ላይ ለሚገኙ የሬጅመንትና የሻምበል አዛዦች፣ የጓድና የመቶ መሪዎች የትግል ልምድና ተሞክሯቸውንም አካፍለዋል። ከፍተኛ አመራሮቹ የመሪነት ክህሎት በጊዜ ሂደት የሚገነባ በስልጠና የሚዳብር በተግባር ልምምድ የሚረጋገጥበት መሆኑን በ ማስገንዘብ ስልታዊ አመራሩ የመጀመሪያውን ጥይት ተኩሶ ምሽግ በመስበር የድልበር የሚከፍት ፈጻሚ አካል መሆኑንም አስገንዝበዋል። ስልታዊ አመራሩ ያለበትን ከፍተኛ የስራ ኃላፊነት በውል በመገንዘብ ለላቀ ስራ መትጋት እንደሚጠበቅበት ያሳሰቡት ከፍተኛ አመራሮቹ የረጅም ጊዜ ራዕይ ሰንቆ ተልዕኮን በመወጣትና የስልጠናው አንድ አካል የሆነውን የመሪነት ልምድ በመቅሰም የተኪነት ግቡ ላይ መድረስ ይጠበቅበታልም ብለዋል። ከፍተኛ አመራሮቹ በማሰልጠኛ ማዕከላቱ በነበራቸው ቆይታ ለክፍሎቻቸው የሞራል ተነሳሽነት ተልዕኮን በእውቀት ዕውቀት ላይ ተመስርቶ ለመፈጸምና ብቁ ወታደራዊ ቁመናን ለመፍጠር ዓይነተኛ መንገድ መሆኑን አስገንዝበው ሁላችሁም ተፈላጊውን ውጤት ለማምጣት የሚሰጡ ትምህርቶችን በትኩረት መከታተል አለባችሁ ሲሉም አሳስበዋል። በመከላከያ መሐንዲስ ዋና መምሪያ የኮንስትራክሽን መምሪያ በበጀት ዓመቱ የበርካታ ፕሮጀክቶችን ግንባታ እያከናወነ እንደሚገኝ ተገለጸ። የመምሪያው ኃላፊ ብርጋዴር ጀነራል ያደታ አመንቴ ከፕሮጀክት ኃላፊዎች ና አመራሮች ጋር ውይይት አድርገዋል። መምሪያው የተቋሙን እድገት ና የሰራዊቱን መሰረታዊ ፍላጎት የሚያሟሉ የሰራዊት ማሰልጠኛዎች፣ የካምፕ ግንባታዎች፣ ሆስፒታሎች ና የውሃና የመንገድ ስራዎች እንዲሁም የቢሮ ና ስቶር አገልግሎት የሚሰጡ ፕሮጀክቶችን ትልቅ ትኩረት ሰጥቶ በጥራትና በፍጥነት መስራት መቻሉን ገልጸዋል። ፕሮጀክቶችን በተያዘው እቅድ ና በተሰጠው ዲዛይን መሰረት ገንብቶ ለማጠናቀቅ የሚደረገው እንቅስቃሴ የሚ። የተረታታ መሆኑን የገለጹት ኃላፊው መምሪያው ሰራዊቱ ባለበት ሁሉ የሚሰጠውን ግዳጅ እየፈጸመ መሆኑን ና ለቀጣይ ስራ የሚያግዙ የትኩረት አቅጣጫዎች ተለይተው መቀመጣቸውንም ገልጸዋል። የተቋሙን መመሪያ ና አሰራር መሰረት በማድረግ ሁሉም አመራር ና የፕሮጀክት ኃላፊ ለተሻለ ስራ ና ስኬት ማቀድ መስራት እንደሚጠበቅበትም አስገንዝበዋል። የውይይቱ ተሳታፊ የፕሮጀክት ኃላፊዎች የበጀት አመቱ የስራ አፈጻጸም ከወትሮ በላቀ ሁኔታ ስኬታማ እንደነበር ገልጸው የስራ ተነሳሽነት የነበረበት ና የተቋሙና የመምሪያው ግብ የተ ሳካበት የስራ ጊዜ እንደሆነም ተናግረዋል። የዩቲዩብ ቻናላችን ተከታታዮች፣ ወቅታዊ ሰራዊታችንን የተመለከቱ መረጃዎች የተከታተላችሁት ነበረ። በያላችሁበት መልካም ጊዜ ይሆንላችሁ።